የአስራ ሁለተኛ ክፍለ ጦር ዋና አዛዥ ሲቆስል ምክትሉ ተማርኳል። አስራ አምስት ፓትሮልና አምቡላንስ እንዲሁም ሁለት ኦራል ተማርኳል። 721 ጠላት ሲደመሰስ መቶ ሰማኒያ ስምንት በላይ ተማርኳል። በጎጃም ስናን አባጅ ሜድልን ቶታል፣ በጎንደር የቴዲ ልጆች በደፈጣ ጠላትን ወደ አፈር ቀይረውታል። ሰላም ጤና ይስጥልኝ። የዳሞት ሚዲያ አድማጭ ተመልካቾች የመስከረም 16 2018 የእኩለ ቀን መረጃ ይዘን መጥተናል። የዳሞት ሚዲያ ወቅታዊና ታማኝ መረጃ እንዲ እንደሚደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። ሁለተኛ ቀኑን ባስቆጠረው ዘመቻ አርበኛ አደማሊ አባናደው በታላቅ ድል ታጅቦ እንደቀጠለ ይገኛል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ ም ከጠዋቱ 12 ሰዓት የጀመረው ዘመቻ አርበኛ አደም አሊ አባናደው በአምስት ኮሮች እና ብዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ተጠናክሮ ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በዛሬው ዕለት መስከረም 15 ቀን 2018 ዓም ተጠናክሮ የቀጠለ ሲሆን በዚህም ተጋድሎም አገዛዙ ለሁለት ዓመት የሰሜን ዞን የጦር ማዘዣ ጣቢያ አድርጎ የነበረው የግዳን ወረጃ ሙጃ ከተማ በርካታ ምሽጎችን በመስበር በሚኒሊክ እዝ ሰራዊት ቁጥጥር ስር ውሏል። በዚህም የተገኙ ድሎች የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በላስታ ጀነራል አሳምነው ፅንጌ ኮር የተደረገ የአውደ ውጊያ ተሳትፎ በወንዳጅ ሙጃ ኩልመስክ ግንባር አንደኛ እንደ ላስታ አሳምነው ጀነራል ጽጌ የኮር የተገኙ ድል ጥራሪ ክፍለ ጦር 21 ጥቁር ክላሽ አራት ብሬን አንድ ዲሽቃ 2600 የክላሽ ተተኳሽ 3480 የብሬን ተተኳሽ 1250 የዲሽቃ ተተኳሽ 18 ምርኮኛ 147 የተደመሰሰ እንደ ማዕረጉ ተማረ ክፍለ ጦር 122 ጥቁር ክላሽ 14 ብሬን 3200 የክላሽ ተተኳሽ 2190 የብሬን ተተኳሽ 3264 የድሽቃ ተተኳሽ 59 ምርኮኛ 256 የተደመሰሰ 24 የሞርተር ተተኳሽ እንደ ተከዜ ክፍለ ጦር 59 ጥቁር ክላሽ 3 ብሬን 1850 የክላሽ ተተኳሽ 2940 የብሬን ተተኳሽ 44 ምርኮኛ 146 የተደመሰሰ 24 የሞርተር ተተኳሽ እንደ ተከዜ ክፍለጦር አምስተኛ ሻለቃ በራስ አንጎት ወረዳ አካባቢ የምትንቀሳቀሰው 10 ጥቁር ክላሽ 5 ሚሊሻ 250 የብሬን ተተኳሽ 230 የክላሽ ተተኳሽ የተማረከ ተፈራ ማሞ ክፍለ ጦር 131 ጥቁር ክላሽ 5 ብሬን 2074 ተተኳሽ 3520 የብሬን ተተኳሽ 2800 የዲሽቃ ተተኳሽ 62 ምርኮኛ 137 የተደመሰሰ 16 የሞርተር ተተኳሽ ሌተናል ኮሎኔል ዘሪሁን የሚባል የተማረከ ጠቅለል ሲል እንደ ላስታ ጀነራል አሳምነው ጽጌ ኮር 343 ጥቁር ክላሽ 16 ብሬን 2 ዲሽቃ 9954 የክላሽ ተተኳሽ 11500 የብሬን ተተኳሽ 7314 የዲሽቃ ተተኳሽ 716 የተደመሰሰ 188 ምርኮኛ በአፋባ ምስራቅ አማራ ቀጠና ሚኒሊክ እዝ በዛሬ ዕለት የተማረከ ንብረት 15 ፓትሮልና አምቡላንስ ሁለት ኦራል ዘመቻ አርባ አደም አሊ አባን አደው በአምስቱም ኮሮች በዙ ልዩ ዘመቻ ነፃ የወጡ ቦታዎች፣ በሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማ ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው ስታይሽን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችው አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልባላ ከተማን ጨምሮ ኩሽምሽሀ ቀበሌ ውስጥ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳውን ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዋድላ ወረዳ ከኮን ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገረገራ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ፍላቂትና ገረገራ ከተማ ላይ ትንቅንቅ እየተደረገ ነው። ደቡብ ወሎ ዞን አምባሰል ወረዳ ዋና መቀመጫ የሆነችው ታሪካዊቷ ውጫሌ ከተማ በፋኖ ቁጥጥር ስር ገብታለች። በተያያዘ ዜና የደጋው መብረቅ ክፍለ ጦር አመሻሽ ላይ አንድ ፓትሮል፣ 14 ጥቁር ክላሽ፣ 500 ተተኳሽ፣ 30 ኤፍ ዋን ሲማርኩ አምስት መከላከያ ደግሞ ተደምስሷል። ፍራሽና ቁርጥያ ከቁጥር የላቀ ተጨማሪ ተመርኳል። በዛሬው ዕለት በቀን 16 የሰሜን ወሎ ዞን ህብሩ ወረዳ ጊራና ከተማን ባለሽርጡ ክፍለ ጦር ሶስተኛ ሻለቃ በአሁኑ ሰዓት ተቆጣጥሯል። ሌላ ሰበር ዜና አለ። መርሳ በጠዋቱ ተጨብጣለች። በሰሜን ወሎ ዞን የህብሩ ወረዳ መቀመጫ የሆነችው መርሳ አባጌጤ በዛሬው ዕለት በዘመቻ አርበኛ አደም አሊ አባናደው ተጋድሎ የአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ሙሉ በሙሉ ተጨብጣለች ሲሉ አናብስቶች ሰዎች ገልጸዋል። ጤና ይስጥልን።